ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቱብ ቻናላችን በምስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውን እና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን በዛሬው ቪዲዮ ይዘን ላቸው የቀረብነው ማኑዋል ዋሽንግ ማሽኖችን ነው። በመጀመሪያ የምናየው ላምቢዳ 16 ኬጂ ማኑዋል ዋሽንግ ማሽን ይሆናል። ይህም ዋሽንግ ማሽን እንግዲህ እንደምናየው ደብል ቦዲ ስለሆነ በቀላሉ ሊበላሽብን ሊሰበርብንም አይችልም። ከዚህም በተጨማሪ በከለር እይታም እንግዲህ እንደምናየው ቤታችን ውስጥ ተመራጭና ተወዳጅ አድርጓል ሰማያዊ ስለሆነ። እንዲሁም ደግሞ ይሄ ማንዋል ስለሆነ በሁለት አይነት አጠቃቀም መጠቀም እንችላለን። የመጀመሪያው ነገር እዚሽ ጋር በምናያት ኢሌት እዚች ውስጥ የምናያትም የወተር ኢሌት አለች። እዚሽ ጋር በምናያት ኢሌት አማካኝነት እዚሽ ጋር እንደዚህ ገጥመን እዚህ ጋር እንደምናየው ከቧንቧ ጋር አገናኝተን መጠቀም እንችላለን። እዚህ ጋር ወደዚህ ካረግ ነው ወደ ማጠቢያ ውስጥ ይገባና በዛ መጠቀም እንችላለን። ከፈለግን ደግሞ ይህኛው መጭመቂያው መጭመቅና ማለቅለቅ ስለሆነ ስራው ውሃ ደግሞ ወደ መጭመቂ ውስጥ እንዲገባ በእነዚህ በሁለቱ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ ያው እንግዲህ ማኑዋል ወሽንግ ማሽን ስለሆነ በባልዲ እዚህ ውስጥ እየጨመርን መጠቀም እንችላለን። ያው ማኑዋል ስለሆነ ወተር ሌቭሉ ራሳችንን አሬንጅ የምናደርገው እዚሽ ጋር የምናያት ኤል የሚላለች መሀል ላይ ኤም የሚላለ ከዛ ደግሞ ኤች አለ የምንከተው ልብስ ትንሽዬ እንኳን ቢሆን ውሃ ግዴታ ከኤል በላይ ነው ማድረግ የሚገባን። የምንከተው ልብስ ደግሞ ምንም ያል ብዙ ቢሆንብን ከየች በላይ ማድረግ አይገባንም ማለት ነው። ያ ማድረግ ለምንድነው የማይገባን? ከኤል በታች ካረግ ነው ውሃው እዚህ ጋ የሚጠራቀሙ የተለያዩ ከልብሳችን ላይ የሚወጡ እንደዚህ ጥጥ የሚመስሉ ነገሮች አሉ፣ እንዲሁም ደግሞ የተለያዩ ቆሻሾች አሉ። እነዛ ቆሻሾች ሞተር ውስጥ ገብተው ሞተሩን እንዳይንቀሳቀስና እንዲዘጋ ያደረጉታል። እንዲሁም ደግሞ ከኤች በላይ ደግሞ ካደረግነው ውሃ ወደዛኛው ወደ ማሽኑ ወይም ደግሞ ወደ ኤሌክትሪሲቲ ውስጥ ይገባና እንዲበላሽብን ያደርግብናል። ወሳኝና ተመራጭ የሚሆነው ኤም ላይ ወይም ደግሞ ሚዲየም ላይ አድርገን መጠቀም ነው ማለት ነው። እንግዲህ ይሄ እንግዲህ ማንዋል ወሺንግ ማሽን እዚሽ ጋር እንደምናየውም 16 ኪሎ ነው ቅድም እንደነገርኳችሁ 8 ኪሎ የሆነ መጭመቂያ ያለው። እንግዲህ እቺኛ መጭመቂያም እንግዲህ 8 ኪሎ እና ማክሲመም እስከ 9 ኪሎ ድረስ ትችልልናለች። እንግዲህ ለመጭመቂያው ማድረግ የሚገባን ጥንቃቄ ምንድን ነው? እዚሽ የምናት ከቨር ፕሌት ስላላት እቺኛን ከቨር ፕሌት ወር ላይ ወይም ደግሞ እንደ ክዳን ሳንጠቀማት መጭመቅ የለብንም ። ያን ካደረግን ምንድነው የሚፈጠረው? እዚህ ውስጥ እየተሽከረከረ ነው ስፒን የሚያደረገው እየተሽከረከረ ስፒን ሲያደረግ በዚህ ውስጥ ካልሲና የተለያዩ ነገሮች ገብተው ሊያበላሽብን ስለሚችሉ ያን ነገር ጥንቃቄ ማድረግ ይገባናል። ማጠቢያው 750 ዋት ነው፣ መጥንቅያው ደግሞ 250 ዋት ነው። በፓወር ኮንሰፕሽን ደረጃ ስናየው ያን ያህል በብዛት ፓወር ኮንሰፕሽን አይጠቀምም ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው እንግዲህ ይሄ ሁለት ሞተር ስለሆነ እያጠብን እያለ መጭመቅ እንችላለን። እየጨመቅን እያለ ደግሞ ማጠብ እንችላለን ማለት ነው። እንግዲህ ማኑዋል ወሽንግ ማሽን ስለሆነ ለአጠቃቀም በጣም ቀላል ነው። እዚች ጋር ምናያት የወሽ ታይመሯ ናት። በቀላሉ ስንጀምራት ታጥብልናለች ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናየው ድሬን እና ሪኔዝ የሚል አለ። እንግዲህ ይሄኛው ወሽንግ ማሽን የራሱ ፓምፒንግ ሲስተም ስላለው እንደፈለግን ከኮንዶሚኒየም የሚሆን አፓርታማ የሚሆን እንደፈለግን ከፍታ ላይ ቦታ ላይ ቢሆን እራሱ ውሃችንን ፓምፕ አድርገ ያውጣልናል ማለት ነው። እዚህኛው ላይ ከዋረግ ነው እያጠበ ስለሆነ ምንም አይነት ውሃዎችን አያስወጣም። ድሬን የሚለው ላይ ግን ካረግ ነው እዚህ ውስጥ የቆሸሽ ውሃዎችን ያስወግድልናል ማለት ነው። እዚህ ጋ የምናየው ደግሞ ኖርማልና ዴሊኬት የሚላለ የምናጥበው ልብስ በጣም ስስ ከሆነ ዴሊኬት ላይ አርገን መጠቀም እንችላለን። ኖርማል ላይ ደግሞ አርገን የምንጠቀመው ምንድነው? ብርድ ልብስና የተለያዩ ልብሶች ከሆነ ኖርማል ላይ አርገን መጠቀም እንችላለን። በመጨረሻ ደግሞ እዚች ጋ የምናያት የመጭመቂያው ናት። የመጭመቂያው እንግዲህ የራሱ ወሽታይመር አለው። በዚህ ወሽታይመር አማካኝነት እንደፈለግን ኮንትሮል ማድረግ እንችላለን ማለት ነው። ይሄው እንግዲህ ይሄ ላሚራ ቅድም እንደነገርኳችሁ ደብል ቦዲ ስለሆነ በቀላሉ ሊሰበርብን ወይም ደግሞ ሊበላሽብን አይችልም። እንዲሁም ደግሞ እንደምናየው ኤርድራየሩ ጀት ኤርድራየር ስለሆነ እስከ 85 ፐርሰንት ድረስ ልብሳችንን ማድረቅ ይችላል ማለት ነው። ይሄ ላሚራ 16 ኬጂ ማኑዋል ዋሽንግ ማሽን ዋጋው 42 ሺህ ብር ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ላይፍ ስታር 15 ኪሎ ዋሽንግ ማሽን ይሆናል። እንግዲህ እንደምናየው ሳይዙ ቅድም ካየ ነው የተወሰነ ሰፋ ይላል። ነገር ግን የሚችለው 15 ኪሎ ነው። ያው ሳይዙ ሰፋ ስላለ ብቻ ወሽንግ ማሽኖች ትልቅ ናቸው ማለት አይደለም። ማለትም ምንድነው ዋናው ነገር ሞተሩ ነው። ሞተሩ ምን ያህል ልብሶችን ማንቀሳቀስ ወይም ደግሞ ማጠብ ይችላል የሚለው ነው ወሳኙ ነገር ማለት ነው። ይሄ እንግዲህ ወሽንግ ማሽን እንግዲህ እዚህ ጋር እንደምናየው የቆሻሻው ማጠራቀሚያ ፕላስቲክ ስለሆነ ችኛ ወሽንግ ማሽን እንግዲህ ፕላስቲክ ስለሆነች በተለያዩ በዚፖች በቁልፎች ሊበላሽ ሊሰበርብን አይችልም። እችኛ እንግዲህ እንደምናያት ማይነር ነገር ትመስላለች፣ ግን ምንድነው ዋናውን የቆሻሾቹን የምናጥበውን ቆሻሻ እዚህኛው ላይ ስለሆነ የሚያዘው ወደ ሞተራችን ውስጥ ወይም ደግሞ ወደ ተለያዩ ውስጥ ነገሮች ውስጥ ገብቶ ማሽናችንን እድሜውን እንዲያሳንሰው ያደርግልናል ማለት ነው። ይህም እንግዲህ በሁለት እጥበት እና በሶስት እጥበት ሙሉ ለሙሉ መጽዳት ይኖርበታል። ያለበለዚያ በቆሻሻ ከተደፈነ እዚህኛው ውስጥ ሌላ ተጨማሪ ቆሻሻ ማጠራቀም ስለማይችል የተለያዩ ቆሻሾች ወደ ሞተራችን ውስጥ ሄደው ሞተራችን እንዲበላሽብን ያደርጉናል ማለት ነው። ከጨረስንም በኋላ በቀላሉ እንደዚህ መግጠም እንችላለን። እንግዲህ ቺ 15 ኪሎ ዌሽንግ ማሽን እንደምናየው የራሱ የሆነ እግር ስላለው ከዚህም ደረጃ ከፍ ማድረግ እንችላለን። እንዲሁም ደግሞ የራሱ እግር ስላለው ከቦታ ቦታም በቀላሉ ማንቀሳቀስ እንችላለን ማለት ነው። ከዚህም በተጨማሪ እንግዲህ ውስጡን እንደምናየው እንግዲህ ማሻው ከቅድም ካየነው ለየት ያለ ነው። እንደዚህ አይነት ማሻ ስላለው በደንብ አድርጎ የምናጥበውን ልብስ ያጸዳልናል ማለት ነው። እዚህ ጋር እንደምናየው የተለያዩ የራሳቸው ማሽኖች ስላሉት በደንብ አድርጎ ልብሳችንን ጽድት አድርገው ያጥብልናል ማለት ነው። ይህም እንግዲህ ወሽንግ ማሽን ማኑዋል ስለሆነ ሁለት አይነት ሲስተሞች አሉት። የመጀመሪያው ነገር በባሊ ውሃ አድርገን መጠቀም እንችላለን። ከዛም በተጨማሪ ደግሞ እዚህ ጋር በምናያት የኢሌት አማካኝነት ውሃው ከፈለግን ወደዚህ ካረግነው ወደ ማጠቢያ ውስጥ ይገባል፣ ወይም ደግሞ ወደዚህ ካደረግ ነው ወደ መጭመቂያ ውስጥ ይገባል። እነዛ በእነዚህ በሁለቱ አድርገን መጠቀም እንችላለን ማለት ነው። እዚህ ጋር እንግዲህ እንደምናየው ማንዋል ስለሆነ እዚህ ውስጥ ያጠብነውን ልብስ አምጥተን እዚህ ውስጥ ነው የምናደርገው። እዚህ ውስጥ ስንከት እንግዲህ ማድረግ የሚገባን ጥንቃቄ ምንድን ነው ስፒን እየተሽከረከረ ስለሆነ የሚያደርገው እችን የምናያትን ከቨር ፕሌት የራሱ ከቨር ፕሌት ስላላት እችን ከቨር ፕሌት እንደ ክዳን መጠቀም ይኖርብናል። ያን ስንጠቀም ምንድ ነው የተለያዩ ነገሮች እየተሽከረከሩ ውስጥ ገብተው አያበላሹብንም ማለት ነው። ይህ እንግዲህ 15 ኪሎ ወሽንግ ማሽን ማጠቢያው 950 ዋት አለው እችኛ፣ ደግሞ መጭመቂያው ደግሞ 350 ዋት አላት ማለት ነው። ዋቱ እንግዲህ ከፍ ያለ ስለሆነ በደንብ አድርጎ የተለያዩ ልብሶችን ማጠብ ይችላል። እንግዲህ ላጠቃቀምም እንግዲህ እንደምናየው 15 ኪሎ ስለሆነ ለመካከለኛ እንዲሁም ደግሞ ከፍ ላለቤትም ያገለግለናል። ማኑዋል ስለሆነ ለአጠቃቀም በጣም ቀላል ነው። እዚች ጋር የምናያት እንግዲህ ወሽ ታይመሯ ናት። ከፈለግን መዘብዘብ ከፈለግን ዜሮ ላይ ማድረግ እንችላለን። እንዲጀምርልን ደግሞ ከፈለግን ሶስት ላይ እንደፈለግን ስድስት ላይ አድርገን መጠቀም እንችላለን። ከዛ በፊት ግን ምንድነው እዚች ጋር የምንከታትን ውሃ ወተር ሌቭል የራሱ ስላለው ኤል ኤም ኤች የሚል በጣም ሪከመንድ የሚሆነው ኤም ላይ አድርገን መጠቀም ነው። እዚች ጋር ደግሞ የምናያት ጀንትን ኖርማል እና ስትሮንግ አለች ስትሮንግ ከሆነ የተለያዩ ብድ ልብሶችን ጅንሶችን በምናጥቁበት ጊዜ ስትሮንግ ላይ ማድረግ ይኖርብናል። ጀንት ላይ ደግሞ ስስና የተለያዩ ቲሸርቶችን ነጠላዎችን ስናጥብ ጀንትል ላይ ብናደርገው ተመራጭ ነው። ኖርማል ደግሞ ኖርማል የሆኑ ሹራቦች እና የተለያዩ ልብሶችን ኖርማል ላይ አድርገን ብንጠቀመው የተሻለ ነው። ያው ስትሮንግ ላይ ማድረጋችን የምንድነው ጥቅሙ ኃይል ስለሚፈልግ ማሽኑ ያን ኃይል እንዲያወጣ ያደርገዋል ማለት ነው። ከዚህም በተጨማሪ ደግሞ ዚች ጋር ወሽና ድሬን የምትላለች እዚህ ውስጥ ያጠብንበት ውሃ ቆሻሻ ከሆነ እዚህ ጋር የምንነካውን ድሬን በማድረግ እዚህ ውስጥ ያሉ ልብሶች በሙሉ እንዲወገዱ ማድረግ እንችላለን። ከዚህ በተጨማሪ ደግሞ እዚህ ጋር የመጭመቂያው ታይመር ስላለ እንደምንፈልገው አጀስት አድርገን መጠቀም እንችላለን ማለት ነው። ሲጨርስ ራሱ ኦፍ ያደርግልናል ማለት ነው። ይሄ እንግዲህ 15 ኬጂ ማኑዋል ወሽንግ ማሽን እንደነገርኳችሁ ሁለት ሞተር ስላለው እዚህ ጋር እያጠብን እያለ መጭመቅ እንችላለን። እንዲሁም ደግሞ የራሱ ፓምፒንግ ሲስተም ስላለው ድሬን ፓምፕ ስላለው ከኮንዶሚኒየም አፓርታማም ቢሆን ማስወገድ ይችላል ማለት ነው። እያጠብን እያለ መጭመቅ እንችላለን፣ እየጨመቅን እያለ ማጠብ እንችላለን። ያም ተመራጭ አድርጓል። ነገር ግን ዋሺንግ ማሽናችን ረጅም ጊዜ እንጠቀምበት ከፈለግን የመጀመሪያ ማድረግ የሚገባን ጥንቃቄ ምንድን ነው? እያጠብን ከሆነ መጭመቂያው እንዳይሰራ ማድረግ፣ እየጨመቅን ደግሞ ከሆነ ማጠቢያው እንዳይሰራ ማድረግ ይኖርብናል ረጅም ጊዜ እንድንጠቀመው ከፈለግን። ከዚህም በተጨማሪ ደግሞ ስንጠቀመው ስታብላይዘር ላይ በመሰካት ወይም ደግሞ ዳይሬክት ባለመሰካት ሞተራችንን መጠበቅ ይኖርብናል። ከዚህም በተጨማሪ ደግሞ ምንድን ነው እዚህ ጋር ቅድም እንደነገርኳችሁ ስንጨምቅ ከላይ ያለችው ከበር እንዲሁም ደግሞ እዚህ ጋር ቅድም እንዳሳየዋችሁ ወተር ሌቭሏን አጀስት አድርገን በዛ መሰረት መጠቀም ይኖርብናል ማለት ነው። ይሄ እንግዲህ ላይፍ ስታር ወሽንግ ማሽን ሁለት ዓመት የካምፓኒ ዋራንት ያለው ዋጋው ደግሞ 52000 ብር ነው ከነጻ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው 18 ኬጂ ማጂክ ኩዊን ማኑዋል ወሽንግ ማሽን ይሆናል። ይሄ እንግዲህ ቅድም ካየናቸው በጣም ለየት ያለ ወሽንግ ማሽን ነው። በምንድነው የሚለየው ካልል የመጀመሪያው ነገሩ ሳይዙ ተለቅ ያለ ስለሆነ የተለያዩ ብርድ ልብሶችን እንዲሁም ደግሞ ተለቅ ያሉ ልብሶችን ማጠብ ይችላል ው ብዙ ጊዜ ምንድን ነው አነስ ያለ ዋሽንግ ማሽን ይገዛና ብርድ ልብሶች ምናምን ከሆኑ ደግሞ ለውንደሪ ቤት ነው የሚወሰደው። ይሄ ግን ገላግል የሆነ ሽንግ ማሽን ነው። ብድርብሶችን የተለያዩ ነገሮችን ተለቅ ያሉ ነገሮችን ማጠብ ይችላል። ለምን ሳይዙ ከፍ ያለ ስለሆነ። ከዚህም በተጨማሪ ደግሞ መጭመቂያው መንገድ እንደምናየው እስከ 11 ኪሎ ድረስ መጭመቅ ስለሚችል ሰፋ ያለ መጭመቂያ ስላለው የተለያዩ ድርብሶችን እንዲሁም ደግሞ የተለያዩ ነገሮችን ለመጭመቂያ ያስችለናል ማለት ነው። እንዲሁም ደግሞ ምንድን ነው ሳይዙም ከፍ ከማለቱም በተጨማሪ ደግሞ ነው ደብል ቦዲ ስለሆነ በተለያዩ ነገሮች ሊሰበርብን ሊበላሽብን አይችልም። ከዚህም በተጨማሪ ደግሞ ምንድን ነው ማኑዋል ስለሆነ በሁለት አይነት ነገር መጠቀም እንችላለን። ያው አውቶማቲኮች እንደሚታወቀው ውሃ ዳይሬክት ካልሆነ ወይም ደግሞ በፕሬዥር ካልሆነ መስራት አይችሉም። እነዚህ ግን ማኑዋል ስለሆኑ በሁለት አይነት ነገር መጠቀም እንችላለን። ከፈለግን እዚች ጋር በምናያት በዚችኛ ኢሌት አማካኝነት ውሃውን ወደ ውስጥ ከተን መጠቀም እንችላለን። ካልፈለግን ደግሞ ምንድን ነው በምናገኘው ባሊ ወይም ደግሞ በተለያዩ ነገሮች ወደ ውስጥ ገልብጠን መጠቀም እንችላለን እችኛ እንግዲህ ወተር ኢሌታችን ናት አንደኛውን ቧንቧ በኋላ ላይ አንደኛዋን ደግሞ እዚችኛ ላይ ሰክተን ወደ ማጠቢያ ውስጥ እንዲገባ ከፈለግን ወሽ የሚለውን መንካት እችላለን ወደ መጭመቂያ ውስጥ ደግሞ እንዲገባ ከፈለግን ስፒን የሚለውን በመንካት ወይም ደግሞ እችኛን በተን በብቻ በመንካት ከሁለቱ አንድ ውስጥ እንዲገባ ማድረግ እንችላለን ማለት ነው እንደምንፈልገው ነው እዚህ መሀል ላይ ደግሞ ካረግ ነው ውሃ ወደ የትኛ ውስጥ የማይገባም ይዘጋልናል ማለት ነው። በባሊ ደግሞ ማንዋል ስለሆነ መጨመር እንችላለን። እችኛ እንግዲህ ወሽንግ ማሽን ማኑዋል ስለሆነች ወተር ሌቭል አላት የራሷ ኤል አለ ኤም አለ እንዲሁም ደግሞ ኤች የሚል አለ። ውሃ እንግዲህ ሪከመንድ የሚደረገው ኤም ላይ ብንጠቀም ነው። ከኤል በታች ውሃ ካረግን ወደ ማሽናችን ውስጥ ይገባና ማሽናችንን በአጭር ጊዜ እንዲበላሽብን ያደርጋል። የራሱ ሴት ስላለው ኤም ላይ አድርገን መጠቀም ይኖርብናል። እንዲሁም ደግሞ ኤች ላይ ደግሞ ካረግ ነው ወይም ደግሞ ከኤች በላይ ደግሞ ካረግ ነው ውሃ ወደ ሌላ ፓርቱ ወደማይፈለግበት ፓርት ውስጥ ይገባና ማሽናችንን እድሜውን ይቀንስብናል ማለት ነው። ስለዚህ ውሃን ስንጠቀም ማንዋል ስለሆነ ወተር ሌቭላችንን ኤም ላይ ብናደርገው ተመራጭ ነው። ያለበለዛ ግን ወይ ከኤል በላይ ወይ ደግሞ ከኤች በላይ በታች ማድረግ ይኖርብናል። ከዚህም በተጨማሪ ችኛ እንግዲህ ሌላ ለየት የሚያደርግ ነገር ምናላት እዚች ጋር የምናየው ፊልተር አለ። ይሄ ፊልተር እንግዲህ የሚያገለግለን ምንድነው የተለያዩ ቆሻሻዎችን ለማጠራቀም ነው። ይሄ ደግሞ ፕላስቲክ እና እንዲሁም ደግሞ እዚች ጋር የምናያቸው ብረቶች ስለሆኑ ረጅም ጊዜ ከአስር እና ከዛም በላይ በምንም አይነት ነገር በዚፕም በቁልፍም በተለያዩ ነገሮች ሊሰበርብን አይችልም። እንዲሁም ደግሞ ሶስቴ አራቴ ካጠብንበት በኋላ በቀላሉ ችኛን በመክፈት እዚህ ውስጥ ያሉትን ሙሉ ቆሻሾች ማስወገድ ይኖርብናል። ለምንድን ነው? እዚህ ውስጥ ቆሻሾች በተጠራቀሙ ቁጥር ወደ ማሽናችን ውስጥ የተለያዩ ቆሻሾች ይገቡና የማሽናችንን ጊዜ ያሳንሱብናል ማለት ነው። ይህም እንግዲህ ከሌሎች ዋሽንግ ማሽኖች ለየት ያደርጋታል። እንግዲህ እቺ ወሽንግ ማሽን ሶስት ሞተር ነው ያላት። ለማጠቢያው ለብቻ ሞተር አላት፣ ለመጭመቂያ ለብቻ ሞተር አላት። እንግዲህ ይሄን የሚያክል እንግዲህ ወሽንግ ማሽንም ደግሞ የሚያወጣውን ውሃ የራሱ ድሬን ፓምፕ ስላለው ከፈለግን እዚህ ውስጥ አድርገን ለመጭመቂያ ውስጥ የተጠቀምነውን ውሃ የራሱ ድሬን ስላለው እዚህ ውስጥ እንዲገባ አድርገን እንደ ማለቅለቂያ ወይም ደግሞ ልብሳችንን እንደ ማሻ መጠቀም እንችላለን ማለት ነው። እዚጋ እንግዲህ ቅድም እንደነግርኳቸው ቅድም ካየናቸው እንዲሁም ደግሞ ሌሎቹ ሀገራችን ውስጥ ካሉ ወሽንግ ማሽኖች ሰፋ ያለ መጭመቂያ ማኗል ወሽንግ ማሽኖች ሰፋ ያለ መጭመቂያ፣ አለው እስከ ስምንት ኪሎ ድረስ ይጨምቅልናል። ለዚህም እንግዲህ ማኗል ወሽንግ ማሽን መጭመቂያው ፓርት ላይ ማድረግ የሚገባን ጥንቃቄ ምንድን ነው? ልብሳችንን ውስጥ ከከተትን በኋላ የግዴታ እችኛዋን ከበር ማድረግ ይገባናል። ከዚህም በተጨማሪ ደግሞ ምንድን ነው ማሽኑ ራሱ ድምፅ አለው። ለምሳሌ ያስቀምጥ ነው ልብስ መሀል ላይ ወይም ደግሞ ወደ አንድ ቦታ ካጋደለ እዚህ ጋር ሲነቃነቅ ቦዲያችንን ሊጎደው ስለሚችል መልሰን ከፍተን ማሌ የማስቀመጣችንን ቼክ ማድረግ ይኖርብናል ማለት ነው። ይህም እንግዲህ ከ11 ኪሎ እና ከዛ በላይ ይችልልናል። ከዚያ ከጨመር ነው ወይም ደግሞ ከሚፈለገው በላይ ደግሞ ልብስ ከጨመርንበት ራሱ ድምፅ ስላለው ይነግረናል ማለት ነው። ሳይዙም ሰፋ ይላል። እንዲሁም ደግሞ በብራንድም ደረጃ እንዲሁም ደግሞ በተጠቀማቸው ቴክኖሎጂዎች ደረጃ ካሉን ወሽንግ ማሽኖች ተመራጭ እና አንደኛ የሆነው ማጂክ ኩዊን ወሽንግ ማሽን ነው። 18 ኪሎ ነው። ገላገሌ ነው። በአንዴ የምፈልገውን ነገር በሙሉ ማጠብ እንችላለን። ለሳምንትም እንዲሁም ደግሞ ከዛም በላይ የተለያዩ ልብሶችን ማጠብ ይችላል